ግድ የለም። በሚመችም በማይመችም ሁኔታ ውስጥ እግዚአብሔርን እናመልከዋለን። መጽሐፍ ከክርስቶስ ፍቅር የሚለየን ማን ነው ነው ያል ወገኖቼ ዝናብ አይለየንም፣ መከራ አይለየንም፣ ፈተና አይለየንም። እግዚአብሔር የሚመለከው በሚመች ሁኔታ ውስጥ አይደል፣ በማይመችም ሁኔታ ውስጥ ቢሆን እግዚአብሔር ይመለካል። ዛሬ አይደለም ዝናብ ሚስማር እንኳን ቢዘንብ ከመዳን የዓለም ደጅ አንሄድም። ሮት በሰው ልብ ውስጥ በሉስኪ ብዙ ሐሳብ አለ፣ የእግዚአብሔር ፈቃድ ግን ይጸናል። ደጆቹ ተዘግተው ሳሉ ኢየሱስ መጣ የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በዮሐንስ ወንጌል በምዕራፍ 20 ቁጥር 19 ላይ ተመዝግቦ የምናገኘው ቃል እንደ ቤተ ክርስቲያናችን ስርዓት መሰረት አሁን ያለንበት ዘመን ዘመነ ትንሣኤ እየተባለ ይጠራል። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ኃጢአተኞች በፈቃዱ ሞቶ በሦስት ስለ ትንሣኤ ብዙ አባቶች አስተምረውና ብዙ መምህራን አስተምረውና ብዙ ሊቃውንት ነግረውናል። ግን ማለዳ ማለዳ ትንሣኤው አዲስ ነው ወገኖቼ። በቤተ ክርስቲያናችን የትንሣኤ በዓል የሚከበረው ለሐምሳ ቀን ንገሩ፣ ለስንት ቀን እንዳልኳችሁ? ለሐምሳ ቀን። ሌሎቹ በዓላት ወይ አንድ ቀን ወይ ሁለት ቀን ቢበዛ ሦስት ቀን ነው የሚከበሩት። የጌታችን ትንሣኤ ግን ሐምሳ ቀን ነው የሚከበረው። ለምን ይመስላችኋል የትንሣኤ በዓል ለሃምሳ ተከታታይ ቀናት የሚከበረው? የበዓላት ሁሉ በኩር ስለሆነ፣ ከበዓላት ሁሉ ፊተኛ ቀዳሚ ስለሆነ ሐዋርያው ቅዱስ ጳውሎስ እንደተናገረ፣ አዎ ትንሣኤ ባይኖር ስብከቴ ከንቱ ነበረ። ክርስቶስ ካልተነሣ እምነታችን ከንቱ ነው። ክርስቶስ ካልተነሳ ትንሣኤ ሙታን ከሌለ አው በኤፌሶን ከአውሬ ጋር መታገሌ ከንቱ ነበር ብሎ ተናግረዋል። ው ሞቶ ፈርሶ በስብሶ የሚቀርብ ይሆን ኖሮ እንደዚህ መሰብሰብ፣ ዋጋ መክፈል ምን ይጠቅም ነበር? መጾም፣ መጸለይ፣ ሦስት ሰዓት ቆሞ ማስቀደስ፣ ንስሐ መግባት፣ ወገኖቼ፣ አብያተ ክርስቲያናት መታነስ፣ ከዚህ ተነስቶ ግሸን ማርያም፣ ከዚህ ተነስቶ ደብረ ሊባኖስ ቅዱሳት ገዳማት እየዞሩ መሳለም፣ ትንሣኤ ባይኖር እነዚህ ሁሉ ጥቅም አልነበራቸውም። ሰው ሞቶ የሚቀርብ ይሆን ኖሮ ማለት። ነገር ግን ከሞት በኋላ ሕይወት እንዳለ ከመቃብር በኋላ ትንሣኤ እንዳለ ኢየሱስ ክርስቶስ ሞተና በሦስተኛው ቀን ተነሥቶ ትንሣኤያችንን አረጋገጠ። በሞቱ ሞታችንን አጠፋ። በትንሣኤው ደግሞ ትንሣያችንን አረጋገጠ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። እስኪ አንድ ጊዜ በርስነት ያነሳነውን ኃይል ቃል በህብረት እንበለው። ደጆቹ በሉ እስኪ፣ አልሰማዋችሁም? ደጆቹ ተዘግተው ሳሉ ኢየሱስ መጣ በምሕረት መድኃኔ ዓለም ለሁላችንም ይምጣለን። ይህ ቃል በዮሐንስ ወንጌል በምዕራፍ 20 ቁጥር 19 ላይ የተመዘገበ ታሪክ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ በተነሳበት ዕለት የሆነውን ነገር ሲጽፍ ነው ቅዱስ ዮሐንስ ወልደ ነጎድጓድ በርዕስነት ያነሳነውን ቃል የጻፈልን። እንግዲህ ሁላችን እንደምናውቅ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር የመጣበት ዓላማ ለመሞት ነው። ብዙዎቻችን ወደዚህ ምድር የመጣ ነው ለመኖር ነው ታውቃላችሁ። እሱ ብቻ ሊሞት መጣ። መጽሐፍ በብሉይ ኪዳንም በአዲስ ኪዳንም ኢየሱስ ክርስቶስ የመጣበት ዓላማ ሞቶ ለእኛ ሕይወቱን ሊሰጠን እንደሆነ ነቢያት አስቀድመው ተናግረዋል፣ ሐዋርያትም መስክረዋል። ራሱ ባለቤቱ ኢየሱስ ክርስቶስም ለደቀ መዛሙርቱ የመጣበት ዓላማ ለመሞት እንደሆነ ነግሯቸዋል። ጥቂት ላስታውሳችሁ ውስጥ እዚህ በማቴዎስ ወንጌል በምዕራፍ 17 ቁጥር 22 ላይ በመዋዕለ ሥጋዌው በማስተማር ወራቱ እደቀ መዛሙርቱ እንደዚህ አላቸው ተብሎ ተጽፏል። በገሊላም ሲመላለስ ኢየሱስ የሰው ልጅ በሰዎች እጅ አልፎ ይሰጥ ዘንድ አለው ይገድሉትማል በሶስተኛው ቀን ግን ይነሳል አላቸው። ደቀ መዛሙርቱም እጅግ አዘኑ ይላል። ገና ወንጌል እየሰበከ ዕውራንን እያበራ፣ ለምጻሞቹን እያነጻ፣ ሽባዎቹን እየረታ፣ ጎማጣዎቹን እያቀና በምድረ እስራኤል ወይም በከነዓን ይመላለስ በነበረ ጊዜ የሰው ልጅ አለ። የሰው ልጅ የሚለው ራሱን ነው የድንግል ማርያም ልጅ ስለሆነ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ባጭር ቁመት በጠባብ ደረት ተወስዶ ወደዚህ ምድር መጥቷልና፣ መጽሐፍ ቅዱስ በአንዳንድ ስፍራ ኢየሱስ ክርስቶስን የሰው ልጅ ይለዋ የሰው ልጅ አለ በሰዎች እጅ አልፎ ይሰጥ ዘንድ አለው አላቸው። ከዛ ምን አለ? ይገድሉትማል አለ ነገር ግን በሶስተኛው ቀን ይነሳል አላቸው በሦስተኛው ቀን ምን ይላል አላቸው ይነሳል እነሳለሁ ሲላቸው ስለዚህ እንደሚሞት ገና ከመሞቱ በፊት ነግሯቸዋል ወደዚህ ምድር የመጣው ለመሞት ስለሆነ አሁን ብዙዎቻችን ወደዚህ ምድር የመጣ ነው ታውቃላችሁ ለመኖር ነው የመጣ እውነት አቤት ልሙት ብሎ የመጣ ሰው አለ ከመካከላችን ሞትን ማንም ሰው አይፈልግም። ታውቃላችሁ ላለመሞት የማናደርገው ነገር የለም። አንዳንድ ሰዎች ሰንበት ችለው ጠዋት ተነስተው ተራራ የሚወጡት እድሜያቸውን ለማራዘም ነው፣ ላለመሞት ምግብ እየመረጠን የምንመገበው እድሜያችን እንዲረዝም፣ ላለመሞት። ሞት እሱ ፈልቅቆ የወስደናል እንጂ ማንም ሰው መሞት አይፈልግም። ክርስቶስ ግን የሚለየው ነገር ወደዚህ ምድር የመጣው ለመሞት የመጣ አምላክ ነው። እሱ ሲሞት ነው እኛ ሕይወት የምናገኘው። ለመሞት ስለመጣ ታሪኩን እንደምናውቅ ተላልፎ ተሰጠ፣ ለመስቀል ሞት ታሪኩ ሰፊ ነው። እሰቀላለሁ ብሎ የተሰቀለልን፣ እሞታለሁ ብሎ የሞተልን፣ እነሳለሁ ብሎ በዝግ መቃብር አው በኃይሉና በስልጣኑ በሶስተኛው ቀን የተነሳልን ኢየሱስ ክርስቶስ ብቻ ነው። አመስግኑት ይህንን አምላክ። ክብር ምስጋና ለስሞ ይሆ አሁ ሰቀላለሁ ስላለን የተሰቀለው ማንም አስገድዶት አልተሰቀለ። ይሞታለው ስላለ ነው የሞተው ማንም አስገድዶት አልሞተ። አርብ ስድስት ሰዓት ታሪኩ እንደምናውቅ በመስቀል ተሰቀለ። ዘጠኝ ሰዓት ነፍሱን ከስጋው ለየ። አስራ አንድ ሰዓት ዮሴፍና ኒቆዲሞስ ከመስቀል ላይ አውርደው በአዲስ በፍታ ገንዘው ማንም ባልተቀበረበት በአዲስ መቃብር ውስጥ ቀበሩት ነው ሚል ስለ ኃጢአተኞች ስለ እኛ ስለ በደለኞች ጌታችን መድኃኒታችን ኢየሱስ ክርስቶስ ሞተን ቅዱስ ጳውሎስ አንዱ ስለ ሁሉ ሞቶ ያለው ቃል ተፈጸመ። ወር በገባ 27 መድኃኒ ዓለም እያልን ነው። በቤተ ክርስቲያናችን የምናስበው መድኃኒ ዓለም ማለት የዓለም መድኃኒት ማለት ንገሩኝ፣ መድኃኒ ዓለም ማለት ምን ማለት ታውቃችሁ? የዓለም ምን አንዳንድ ሰዎች ኢየሱስ ክርስቶስ የግል አዳይ ነው ይላል። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ የግል አዳይ ነው ተብሎ አልተጻፈ። እሱ ግለሰብን ለማዳን አይደለም የመጣው። ኢየሱስ ክርስቶስ የዓለም መድኃኒት ነው። መጽሐፍ እንደዚህ ይላል፤ በዚህ በአንደኛ ዮሐንስ መልእክት ምዕራፍ አራት ቁጥር ዐሥራ አምስት ላይ እኛም አይተናል አባትም ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን ተብሎ ተጽፏል። ሐዋርያት የመሰከሩት ኢየሱስ ክርስቶስ የዓለም መድኃኒት እንደሆነ ነው። ወገኖቼ ሊቃውንት የመሰከሩት ኢየሱስ ክርስቶስ የዓለም መድኃኒት እንደሆነ ነው። ዛሬም ቤተ ክርስቲያን የምትመሰክረው ኢየሱስ ክርስቶስ የግል አዳኝ እንደሆነ ሳይሆን ኢየሱስ ክርስቶስ የዓለም መድኃኒት እንደሆነ እንመሰክራለን። ጤነኛ ምስክርነት። እስኪ በሕብረት ቃሉን እንበለው፣ እኛም በሉ፣ እስኪ አይተናል። አባትም ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን። ምን እንላለን? የምን መድኃኒት? ድምጻችሁን እፈልጋለሁ። የምን መድኃኒት? ኢየሱስ ክርስቶስ የምን መድኃኒት ነው? የዓለም መድኃኒት ነው። ሄዳችሁ ንገሯቸው። የግል አዳኝ አይደለም። እሱ ለዓለም ሁሉ ሊሞት፣ ለዓለም ሁሉ ሊሰቀል ነው ወደዚህ ምድር የመጣው። ስለዚህ የመጣበት ዓላማ ስለሆነ በመስቀል ተሰቅሎ ሞተ። አንዱ ስለሁሉ ሞተ። እዛ ሁለተኛ ቆሮንቶስ ምዕራፍ አምስት ቁጥር አስራ አራት ላይ የተመዘገበ የእግዚአብሔር ቃል አንዱ የተባለው ከሦስቱ ቅዱስ አንዱ ቅዱስ የሆነው እግዚአብሔር ወልድ ኢየሱስ ክርስቶስን ነው። ሐዋርያው አንዱ ስለ ሁሉ ሞተ አለ። ስለ ሁላችን ሞት ነጭ ጥቁር የል ድሀ ሀብታም የል የተማረ ያልተማሬል ካህን ሚመኔል በሩቅ ላሉትም በቅርብ ላሉትም አንዱ ኢየሱስ ክርስቶስ ስለ ሁላችን ሞተ። ለምን ሞተ? እኛን ከሞት ወደ ሕይወት ሊያሻግረን ሞተ። አዎ ሞትን ይሽረው ዘንድ ሞተ። ሙታንን ያድናቸው ዘንድ ሞተ። የሞትን ቀንበር ይሰብርልን ዘንድ ሞተ። የአመፃን መዝገብ ይገለብጠው ዘንድ ሞተ። የጥልን ግድግዳ ያፈርስ ዘንድ ሞተ። በነፃነት እንድንኖር እኛን ነፃ ያወጣን ዘንድ ኢየሱስ ክርስቶስ ሞተልን። ክብር ምስጋና ለስሙ ይሆንልን። ስለ እነዚህ ሁሉ ነው የሞተው ክርስቶስ በፈቃዱ ሞት ወስዶ አስራ አንድ ሰዓት በመቃብር ቀበሩት። ነገር ግን እንደ ተቀበረ አልቀረም። ወደ ርሳችን ጋር እንምጣ። በሦስተኛው ቀ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል በስልጣኖ የኛ አምላክ ሞትን ድል አድርጎ ተነሳ። አመስግኑት፣ የተነሳውን አምላክ። ክብር ምስጋና ለስሞ ይሆነል። መጽሐፍ እንደተናገረ እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው ሞት ይይዘው ዘንድ አልቻለምና ተብሎ ላይ ተጻፈ። እስኪ እግዚአብሔር በልውላችሁ የሞትን ጣር አጥፍቶ አስነሳው ሞት ይይዘው ዘንድ አልቻለምና። አሁን እዚህ ጋር እግዚአብሔር የሞትን ጣር አጥፍቶ አስነሳው ሲል አንዳንድ ሰዎች ኢየሱስ ክርስቶስ በራሱ ኃይልና ሥልጣን አልተነሳም፣ እግዚአብሔር አብ ነው ያስነሳው ብለው የሚናገሩ ሰዎች ወገቦቼ እግዚአብሔር የሞትን ጣራ ጥፍቶ አስነሳው ሲል እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በፈቃድ አንድ እንደሆኖ የሚያጠይቅ ቃል ታውቃላችሁ። አብ፣ ወልድ፣ መንፈስ ቅዱስ በፈቃድ በሥልጣን በባህሪ በሕልውና ዓለምን በመፍጠር በልብ በቃል፣ በስትንፋስ ይሄን በመሳሰለው ሥላሴ አንድ ናቸው። ደግሞ በስም፣ በአካል፣ በግብር ደግሞ ሥላሴ ሦስት ናቸው። ስለዚህ መጽሐፍ ቅዱስን ስናነብ ኢየሱስ ክርስቶስን እግዚአብሔር አስነሣው የሚል ቃል ስናገኝ አብ፣ ወልድ መንፈስ ቅዱስ በፈቃድ አንድ እንደሆኑ የሚያጠይቅ ቃል ነው። በሌላ ስፍራ ደግሞ ራሱ በስልጣኑ ራሱ በኃይሉ እንደተናገረ እንደተነሳ ደግሞ ተመዝግበዋል። እንመለስ። እግዚአብሔር የሞትን ጣር አጥፍቶ አስነሳው አለና ጸሐፊው ቅዱስ ሉቃስ ሞት ይዘው ዘንድ አልቻለም አለ። ብዙዎቹን ሞት ይዞ አስቀርቷቸዋል። ታውቃላችሁ፣ ሀገር መሪ የነበሩ ዝነኛና ስመጥር የነበሩ ታዋቂ የነበሩ ዓለምን እንደ ሰም አቀልጠው እንደ ገልቀጥብጠው የገዙ የነበሩ ብዙዎቹን ሞት ይዞ አስቀደዋል። ትል በልቷቸዋል። ስጋቸው በስብሶ አጥንታቸው ተልከስክሶ ገና ትንሣኤ ዘጉባኤን መቃብር ውስጥ ሆነው ይጠብቃሉ። የእኛ አምላክ ኢየሱስ ክርስቶስ ሞቶአል። ሞቶ ግን አልቀርም በሦስተኛው ቀን ሞትን ድል አድርጎ ተነሶልናል። ክብር ምስጋና ለአምላካችን ለእግዚአብሔር ይሆንል። ሌሎቹን ይዞ ያስቀረው ሞት እሱን ይዞ ሊያስቀረው አልቻለም። ለምን? እሱ ትንሣኤ ስለሆነ። ወገኖቼ መቃብር ይዞ ሊያስቀረው አልቻል። ኢየሱስ ክርስቶስ ሕይወት ስለሆነ ሞት አላሸነፈውም። ለምን አስቀድሞ ለማርታና ለማርያም ምንድነው ያላቸው? ትንሣኤና ሕይወት እኔ ነኝ የሚያምንብኝ ቢሞት እንኳን ሕያው ይሆናል። ብሏቸዋል የዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ። እስኪ ቃሉን በህብረት እንናገረው። ትንሣኤና ሕይወት በሉ እስኪ። እኔ ነኝ የሚያምንብኝ ቢሞት እንኳን ሕያው ይሆናል። የሁላችሁ ኢየሱስ ክርስቶስ ትንሣኤ ስለሆነ ነው፣ መቃብር ይዞ ያላስቀራው። ኢየሱስ ክርስቶስ ሕይወት ስለሆነ ነው፣ ሞት ያላሸንፈው። እንዴት ነው ትንሣኤን መቃብር ሊያሸንፈው የሚችለው? እንዴት ነው ሕይወትን ሞት ማሸነፍ የሚችለው? እንዴት ነው ክብር ምስጋና ለአምላካችን ለእግዚአብሔር ይሆን።